ኤርቲም ጥያቄ መጠየቅ ፈልጎ ነው። ከዛ አንተም ተጠይቀዋለ። ያው ውይይት ይወዳል ልጁ ማወቅ ይፈልጋል። በጣም ጎበዝ ልጅ ነው በለው። ኤርቲም ቲክቶክ ላይ የብዙ አመት ቆይታ አለን። ያው የሆነ ጊዜ ይሳደብ ነበር፣ ግን አሁን አስተካክሎል ብዬ አስባለሁ። እንሻላ አሁን ትልቅ ሰው ከሆነ በስድብ ምንም ስድብ ጥቅም ስለሌለው ማለት ነው። እና እንሻለ ወገናቸው ጥያቄ ማቀብ ትችላለን።

ባይዘወ ኤምራን በጣም ፍቅር የሆነ ልጅ ነው። ሬድ ቲም በጣም ተስማምታችሁ ልታወሩም ትችላላችሁ እና ግን ባልሆነ መንገድ ከሄድክበት ደግሞ አንበሳ ይሆን ባል። በሁለቱም ሳይድ ነው። እና ያው ተከባብራችሁ በስነ ስርዓት ማውራት ይቻላል። በአንድ ተራራ ላይ አይኖሩም ብሏል። ኧረ ጉዳይ በጣም ትጫወት የለ እንዴ? እሺ ዋስማ፣ የእኔ ጥያቄ መሰለ። እስልምና እንግዲህ እናንተ እንደምታወሩት ከሆነ ከነቢዩ መሐመድ በፊትም እስልምና ነበረ የሚል አስተምህሮት አላችሁ። ይታወቃል ይታወቃል እስቲ ነብዩ መሐመድ ከመምጣቱ በፊት እስልምናን ኤክሰርሳይዝ ሲያደርግ የነበረ የቅርብ የነብዩ ወዳጅ ማን ነው ነቢያትና የነቢያት ተከታዮች ኦኬ እንዴት ነበረ ወርሺፕ ሲያደርጉ የነበረው እሱ በብዙ መንገድ ወርሺፕነቱ ይለያያል ዋና ቅን አምላክ የሚያመልኩ ነበር። ይሰግዳሉ ነው። አሁን ምሳሌ በስምናቸው በመካ አካባቢ ያሉ ነቢያቶች አሉ አይደል? አይ በመካ አካባቢ ነቢያ ነበርም ከኢስማኤል ዓለይሂ ሰላም በኋላ። ሶ እንዴት ነበረ? ለምሳሌ የነቢዩ መሀመድ አባት አለ አይደል? አ እሱ ሙስሊም ነበርም የሚባል ነገር ሰምቻለሁ። አይ ሙስሊም አብደላ አይ ሙስሊም አልነበረም። የማሰልቆ አሻርኮ ነው። እንደዚህ አይነት ምልስ ተሰጥቶኛል። ዘይነረስታ ሌላ ሊሆን ይችላለ። መ እንደዚህ ብሎ የመለሰ እኔም ሰምቼ አላውቅም። ጥሩ እንደዛ ከሆነ እ ስኪ ከነብዩ በመካ መዲና ከነብዩ መሀመድ በፊት እስልምና ኤክሰርሳይዝ ሲደረግ የነበረው እንዴት ነው? እሺ አልሐምዱሊላህ፣ ወከፋ መጀመሪያ በመካ አካባቢ በነቢዩ ስለ ሰለም ጊዜ እንዲሁም አስቀድሞ የጣዖት አምልኮ ተግባር ነበር የሚተገበረው። ያው አላህን ያውቃሉ አላህ የአብርሃም አምላክ እንደሆነ ሰማያት እንደፈጠረ ቢያቆሙን ያደርጉ ነበረ። ጣዖታትን ያመልኩ ነበረ። ሶስት ሶስት ጣታቱን አሰልፈው ያመልኩ ነበር እንጂ አላህን ብቻ አያመልኩም። ግን ደግሞ አስቀድሞ የነቢያት አምልኮ ምድረ በመክል ኢብራሂም ዓለይሂ ሰላም ሲያመልክ ነበረ። እንዲሁም ደግሞ የተለዩ ነቢያት ሲያመልኩ ነበረ። ምሳሌ ሱረቱል ሓጅ ብትመለከት ኢብራሂም ዓለይሂ ሰላም ከዕባን ከገነባ በዛ ከዕባ ላይ ሆኖ ዱዓ ሲያደርግ አምላኩን ሲያመልክ እንመለከታለን። ሱረቱል ሓጅ እንደዚህ ይላል። ሱረቱል ሓጅ ቁጥር ሰላሳ ሁለት ላይ እሱን እንዳጠቅስ የፈለኩት ለምንድን ነው? ሱረቱ ላጅ ላይ ያለው እንዳጠቅስ ከፈለኩት ምንድን ነው? አንደኛ በቁርአን 5 ሀምሳ ሁለት አርባ ሁለት ሀምሳ ሁለት መሰረት እዚያ አካባቢ ለነብዩ መሀመድ ምንም አይነት ወህ ያልወረደም ነበረ። ወይም ወይንም ለነብዩ መሀመድ የወረደ ነገር የለም ማለት

ቁርአን በኢብራሂም ጊዜ አልነበረም አልነበረም። ቁርአን የወረደው እኮ በነቢያችን ላይ ከአንድ ሺህ አራት ሰላም ሲገነባ ያለውን ነግሮናል። ሱረቱል በቀራ ቁጥር 127 ላይ እንደዚህ ይላል፣ ጌታችን ሆይ ከእኛ ተቀበል አንተ ሰሚውና አዋቂ ነህና የሚሉ ሲሆኑ ከቤቱ መሰረቶች ከፍ ባደረጉ ጊዜ እና

እያቋረትክ ምናምን ከሆነ እኮ ምንም ትምህርት ሆነ መጀመሪያ ሙሉ መልስ አዳምጠና፣ ከዛ በኋላ እዚህ አልገባኝም ትላለህ። መወያየት እያስወራኝ ግን እስካሁን ከኛ አደብ ተማሩ።

አሁንም ነው እየገባል ያለው። ስለዚህ ኢብራሂም ዓለይሂ ሰላም እና ኢስማኤል ዓለይሂ ሰላም ሲያመልኩ ነበር፣ አላን ያመልኩ ነበር። እየተከተባል ከአባ ላይ ሆኖ አላን ሲያመልኩ እናያለን። ነገር ግን ከኢብራሂም እና ከኢስማኤል በኋላ የጣዖት አምልኮ ዘመን መጣ። ጊዜያት ከነቢ ከነቢያት በራቀ ቁጥር ኢብራሂም እና ኢስማኤል በመሀል ያለው ዘመን እየራቀ በመጣ ቁጥር ሰዎች ማድረግ ጀመሩ ጣዖታትን እየሰሩ ጣዖት ማምለክ ጀመሩ። አላህ የአብርሃም አምላክ እንደሆነ ቢያውቁም ጣዖት አምላኪ ማድረግ ጀመሩ። ከአላህ ሌላ ጣዖታትን ማምለክ ጀመሩ። ከዛ አምላካችን ማድረግ ያንን ጨለማ ለማስወገድ ያንን ዘመነ ጣዖት አምልኮ ለማስወገድ የአብርሃምን መንገድ ለመመለስ ማደረገ የመጨረሻውን ከአብርሃም ዘር የሆኑ የተከበቡትን ነቢይ ላከ። እሳቸውን መጥተው ጣዖታትን አታምልኩ አንድ አምላክን ብቻ ኢብራሂምና ኢስማኤል ሲያመልኩት እንደነበረ እሱን ብቻ አምልኩ ብሎ ሰበኩ። አራት ጨርሻለሁ። ያልገባ ካለ ጠይቅ ጥያቄ አንደኛ ሬድ ምን መሰለህ ጥያቄው ያው ሎጂካሊ ነው ጥያቄው ከእስልምና በፊት እስልምና በኋላ አድርገህ ነው ለመጠየቅ እየሞከርከ ያለው ቁርአን የሙስሊሞች መረጃ መጽሐፍ የሃይማኖት መጽሐፍ ቁርአን ነው ከቁርአን ውጪ ከባይብል ላይ ሄዶ ሊያመጣልህ አይችልም ከታሪክ ሊያመጣልህ አይችልም ታሪክ እስልምና ሃይማኖትን ተከታይ አይደለም ታሪክ ገለልተኛ የሆነ ተቋም ነው ሶ አጠያየቅህ ሎጂካሊ ምንድን ነው ልክ እንዴት ነው? ኢየሱስ ክርስቶስ ከመምጣቱ በፊት ክርስትና ነበር ወይ ብሎ እንደመጠየቅ ማለት ነው። እንዲህ አይነት አጠያየቅ ትክክል አይደለም። ግን አንዱ እምነት ከአይሁድ ጀምሮ በክርስትናውም አልፎ እስልምና እንደ አላህ እንደ ተቋም አድርጎ በቁርአን ላይ ለሁሉም ለአይሁዶችም ለሙስ ለክርስቲያኖችም እስኪሰጥ ድረስ ግን በአረቡ ምድር ላይ ከፕሪ ኢስላሚክ ፔሪዮድ ይባላል። ከዛ በፊት በጃሃሊያ ዘመን ነበሩ። ኦኬ ገብተዋል ማለት ማለት ነው። በሽርክ ነገሮች ጣወታቶችን በማምለክ በዛ ነገር ላይ ነበሩ። ነገር ግን ይሄ ማለት እስልምና የለም ሙስሊም የለም ማለት አይደለም። አይሁድ ነቢያቶች የነበሩ በሙሉ ሙስሊሞች ናቸው። ሃይማኖታቸው እስልምና ነው። ለምንድን ነው እስልምና ነው ወይም ሙስሊም ነው የተባለው? አንድ አምላክን የሚያመልኩ ለአንድ አምላክ የሚገዙ ናቸው። ግን በዘር አረቦች አይደሉም፣ ወይንም አረብ ምድር ላይ ይኖሩ አልነበረም። የሚኖሩት እስራኤል በምትባል መሬት ላይ ነው። ገብተዋል። ሶ እስልምና ያለፉትን የአይሁድ ነቢያቶችን ያምናል ይቀበላል። እንደገና ደግሞ በክርስትናም የመጣ ኢየሱስን ነቢይና መሲህ ወር ደግሞ መልእክተኛ አድርጎ እነዚህ ነገሮች ያምናል ይቀበላል እናምናለን እንቀበላለን። ሶ እንዲህ ስንል ኢየሱስ አንድን አምላክ ያመልክ ነበረ እሱን ይገዛ ነበረ፣ ሙስሊም ነው እስልምና እምነት ተከታይ ነው ብለን እንገልጻለን እናምናለን። እንደዛ ብለን ስንናገር ግን እስኪ ሙስሊም የሚል ወይንም ኢየሱስ እስልምና ሃይማኖት ተከታይ መሆኑን እስቲ ሂድና ከአይሁድ መጽሐፍ አሳየኝ ማለት ግን አትችልም። አንደኛ ሙስሊም የሚለው ቃል አረብኛ ነው፣ እስልምና የሚለውም ቃል አረብኛ ነው። ግን ድርጊቱና ተግባሩ በፊት የነበረ ነው። አሁን ያለውም ያ ነው፣ ተመሳሳይ ነው ማለት ነው። ድርጊት ስለ አንድን አምላክ ማምለክና የአንድ አምላክ አምልኮ እምነት ይሄ በፊትም ነበረ አሁንም አለ። ሶ ይሄኛውን የቀጠለው ለማለት ነው። ይቅርታ በማል ስለገባው። ግን ጥያቄያችሁን በጽሁፍ ብታደርጉት አሪፍ ነው፣ የበለጠ ሰዎችም እንዲሰሙ እና እንዲማሩበት ከሎጂካል ጥያቄ በጣም ብዙ ይሄን ጥያቄ ብዙ ክርስቲያኖች አነ ኢቨን አክሊልም ሲያነሳ ባለፈው ነበር፣ ያው ስትሰማ ነበር። እና ይሄ ተመልሷል በጣም በተደጋጋሚ መልስ ተሰጥቶታል። እና ይሄን ለማለት ነው ኤኒዌይስ በማስረጃ ግን ጥያቄዎች መጠየቅ ብትችሉ አሪፍ ነው፣ ሰዎች እንዲማሩበት። እኔ መነሻዬ መነሻ ቨርስ አለኝ። አንደኛው ጥቅሱ ምንድነው? አርባ ሁለት ሀምሳ ሁለት ላይ እንደዚህ የሚል አለ። እንደዚሁም ወደ አንተ ከተታዘዘው ሲሆኑ መንፈስን አወረደን ይላል። ኦኬ መጽሐፉንም አባይዘው ይቀነፉን ቁርአን የሚለውን አውቄ ነው የዘለልኩት። መጽሐፉንም እምነቱንም ምን እንደሆነ የምትታውቀው ነበር ይላል። መጽሐፉንም እምነቱንም ምን እንደሆነ አያውቅም ነበረ ማ ማህመድ ማለት ነው። ሶ መጽሐፉንም ካላወቀ እምነቱም ምን እንደሆነ ካላወቀ ከሙሃመድ ቁርአንና ቁርአን ከመውረዱ በፊት እዛ አካባቢ የነበሩ ሙስሊም ሙስሊሞች አሉ ተብሎ ስለሚታሰብ ወርሺፕ እንዴት ነበር የሚያደርጉት? አምልኮ እንዴት ነበር የሚያቀርቡት በካባ አካባቢ አይ ቲንክ የተሳሳተ ነው። አሁንም እየተናገርክ ያለው ሙስሊሞች አርባ ሁለት ሀምሳ ሁለትን እስቲ ቆይ ከነቢዩ መሐመድ በፊት ወሰለም ነቢዩ መሐመድ በፊት ሙስሊሞች ነበሩ የሚል መረጃ አለ። ያው እናንተ ምትሉት ምንድን ነው? ቁረይሾች መካከል የነቢዩ መሐመድንም አባት አንስተህ ነበረ። ሰምቼ አላውቅም። ሰው ሲወለድ ሙስሊም ነው። ሰው ከመጀመሪያው ሙስሊም ነው ትላላችሁ ፖይንትን አገኘሁት ኦኬ ቀጥል እንደዚህ አይነት አመለካከት ስላላችሁ ፖይንቴ አርባ ሁለት ሀምሳ ሁለትን አንብብና ከዛም በኋላ እሺ ማየት አይሻልም ወይ እሺ ሚውተር መጀመሪያ ግን ሪክት ምዬ ወገኔ ቁርአኑን ብናነበው ከጀማ ወላይ ግርም ይለኛል

እሺ ከቁርአን በፊት አለ፣ መጽሐፉን እምነቱንም ምን እንደሆነ የምታውቅ አልነበርክም አለ። ነቢዩ ነቢይ ከመደረጋቸው በፊት ስለ ቁርአን ያቁም ነበር። ስለ ቁርአን ሲል ስለዚህ ስለ አለ ዘመነ ጃሂልያ አላህ ተምላካ ነው። የውመል ቂያማ እራሱ እነሳለን ብሎ አያምኑም እኮ እምነት የላቸውም፣ እምነት የላቸውም። ግን አንድ አምላክ ቃሉ አዎ አንድ አምላክ ቃሉ ነብዩ ሰለላሁ ዐለይሂ ወሰለም እራሱ እኮ ወደ ሄራ ዋሻ የሄዱ አንድ አምላክ ያመልኩ ነበር፣ ወይም ደግሞ ተፈኩር ያደርጉ ነው ቢያስተነትኑ ነበር። ኦኬ ቢያስተነትኑ ግን ስለ እምነት አያውቁም። የውመል ቂያማ መነሳት እንዳለ፣ እንዲሁም መላእክቶች እንዳሉ፣ ከሱም አልፎ ደግሞ ነቢያት እንዳሉ አያውቁም ነበር። ቀጥሎ አታውቅም ነበር የምታውቅ አልነበርክም። ግን አለ ግን ግን ግን ግን ግን ስሙ ስሙ የሚያጭማ አጂብኮ ነው ግን መንፈሱን ቁርአን ማለት ነው። ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግነው። አንተም ወደ ቀጥተኛው መንገድ በእርግጥ ትመራለህ አለ። ቁርአንን ካወረደላቸው ነቢያችን ማለት እውቀት አገኙ፣ ስለ ቁርአን አወቁ፣ ስለ እምነት አወቁ። ከዛ ያደረጉ ወደ ቀጥተኛው መንገድ ትመራለህ፣ ወደዛ፣ በሰማያትና በምድር ያለው ሁሉ የእርሱ ወደሆነው ጌታ አላህ መንገድ ትመራለህ አለ። እያችሁ አይደለም? እንዲው መልሱ አለ። ስለዚህ ነቢዩ ሰለሰለ ነቢ ከመደረጋቸው በፊት አያውቅም ነበር ተህግነ፣ ግን አምላካችን ነቢ ሲያደርጋቸው እውቀት ሰጣቸው። ምሳሌ አምላካችን አላህ ሙሳን ሲመጣው፣ ሙሳ ከመመጡ በፊት አስቀድሞ እምነት የለውም ነበር፣ አያውቅም ነበር እምነት። ሙሴን መረጠውና እሱ ላይ ተውራት አወረደ። ተውራት ከመወደ በፊት ግን ሙሴ ነበር ካላወቁ ን ብለው ስለ በዘመነ ጃህል ያለውን አወቁ ካ አምላካችን ነገራቸው። አምላካችን ያለፈውን ታሪክ ሀያል አምላክ ስለሆነ አምላካችን የወደፊቱን ስለሚያውቅ አሁን ያለውን ያለፈውንም ስለሚያውቅ አምላካችን ታሪኩን ነገረ። እሺ ይህን በዘመነ ጃህል በጣዖት አምላክ ጊዜ ጣዖት አምላክ ያለ እንዴት ነበር? አላህን ችግር ባትጋጠማቸው ጊዜ ጣዖት አምላክ ያን ችግር ባጋጠማቸው ጊዜ ደዓ ውላ ሙክሊሲን አለሁዲን አለ ሙክሊስ ምን አላህን ብቻ ወደ አላህ ዱዓ ያደርጋሉ። አለ አለ እጃቸውን ዘርግተው ወደ አላህ ዱዓ ያደርጋሉ ይመለሳሉ፣ ይላል የምናመልካቸው ወደ አላህ እንደቀርቡ ነው አሉ አላህ አምላክ እንደሆነ ያውቃሉ ግን ተደርጎ ያመልኩ ነበር። ብራዘር ይሄ የእነሱ በዐድ አምልኮ ነው። ከዛ እስልምና መጠን ማስተማራቸው እንዴት አድርጎ ማምለክ እንዳለባቸው ጣዋታት የተሳሱ እንደሆነ እንዲሁም ቀጥሎ አምላካቸው ተመልከት ወደዛ በሰማያትና ወደ ምድር የፈጠረው የእርሱ የሆነው ጌታ ወደ አላህ መንገድ ትመራለህ አለ። ስለዚህ አምላካችን ነቢያችን እንዲመሩ አድርጎ አመጣቸው ነው። ይህን ካየን መጨረሻ ምናገር ታዲያ፣ ሰዎች ሲወለዱ ሙስሊሞች አልነበሩም? አዎ ነበሩ። ሰዎች ሲወለዱ ሙስሊም ናቸው። ሙስሊም ናቸው ሲባል ምድብ ከተባለ እምነት ውስጣቸው ያለው ወይም ደግሞ በቀጥተኛ መንገድ ላይ ሆኖ ይፈጠራሉ ነው። አንድ ልጅ ከተወለደ በኋላ እስልምና መያዝ አይጠበቅበት፣ ኦሬዲ ሙስሊም ነው ያለው። ለምን ቀጥተኛ መንገድ ራሱ እስልምና ስለሆነ። ፖይንቱ ሀዲሱ የሚያወራው ይሄ ነው። አንድ ሰው ቀጥተኛ መንገድ ላይ ያለው እንጂ ውሃው ውስጥ ገብቶ ተጠምቆ ወይም ደግሞ ሻሃዳ ይዞ አይደለም። ሀዲሱ ቀጥሎ ግን ይገርበዛው መልሶ አለ። ነቢያችን ቀጥሎ ምን አለው? ፈአባዋሁ አባቶቹ ቤተሰቦቹ ይሃውዳኒ አይሁድ ያደርጉታል አይሁድ ያደርጉታል፣ አብዩ ነስራን ክርስቲያን ያደርጉታል፣ አብዩ መጅሰ ወይም ጣዖት አምላኪ ያደርጉታል። ስለዚህ በጣዖት አምላካን ዘመን አንድ ልጅ ከተወለደ ወደ ሲያድግ ምን ያደርጉታል? ጣዖት እንዲያመልክ ያረጉታል ነው። ግን ወደ ቀጥተኛ መንገድ የብርሃን መንገድ ላይ ነበር ወይም ደግሞ ሻዳ ላይ ተጠበቀ። ለምን ቀጥተኛ መንገድ ነበር ያደረገው። ግን ያቀበ ቤተሰቦቹ ከዛ አመት አውጥቶ ጣዖት አምላኪ ያደርጉታል ነው። ስለዚህ መልሱ ዘሃዲው ስለያለ አሁን ያልገባታል ካለ ጠይቀኝ። ስላዳመጠኝ እሺ። አሁንም